እቺ ጋይስ እንግዲህ ሲቀልጥ አሳያችኋለሁ ብዬ ነበር። እኔም ሀሳቤ እንደዛ ነበር። ሲቀልጥ ያዘጋጃቸውን ፕሮዳክቶች ለመጨመር ምናምን ነበር ሀሳቤ። ነገር ግን ያው የልጆች እናት እንደምሆን ይመጣል፣ በቃ መሀል ላይ የሆነ ዲስትራክሽን ተፈጠረና ማስተኛት ምናምን ስለነበረብኝ እሱን አልቀረስኩትም። ነገር ግን ምን እንደጨመርኩ ልንገራችሁ። ፈቅፍቄ አቀለጥኩት በእሳት ትንሽዬ ውሃ ጨምሬ ማለት ነው። ቪዲዮ ላይ ሌላ ዩቲብ ቪዲዮ ላይ እንደሚታየው አልሆነልኝም። ለእኔ ትንሽ ውሃ ጨምሬ አቀለጥኩት እያማሰልኩኝ። ከዛ በኋላ ሲቀልጥልኝ አንድ ማንኪያ እርድ እና ግማሽ የሲኒ ኩባያ፣ እቺ ቡና መጠጫ ያለች አይደል ሲኒ፣ እሷ ግማሽ የምትሆን የሩስ ክሬም ክሬሟን ፈጭተን አዘጋጀው ለፊታችን፣ ለጸጉራችን የሚሆነውን ጨመርኩበት ከሳሙናው ጋር እና አንድ ላይ ትክትክ አድርጌ፣ ያው እቃ አልነበረኝም ነበር። ፍሪዘር ውስጥ የሚገቡ በጣም የሚያማምሩ እቃዎች አሉ አይደለ? ስላልነበረኝ ሀይላንድ ቆርጬ እችኛዋን ተጠቀምኳት እና ፍሪዘር ውስጥ ከተትኩት። ሶ እንዲህ አይነት ቴክስቸር መቶልኛል። እናንተም ቆንጆ ቆንጆ እቃዎች አሉ አይደለ? እነሱን መጠቀም ትችላላችሁ። ከደበለቃችኋቸው በኋላ ግብዓቶቻችሁን ፍሪዘር ውስጥ ከታችሁ ቆንጆ ያማረ ሳሙና መስራት ትችላላችሁ። እንዲህ አይነት ሳሙና መጥቶልኛል። ለእኔ እንግዲህ ለብዙ ጊዜ ይሆናል ለፊቴን የሰራሁት። እናንተም እንደምትሰሩ እንደምትሞክሩ ተስፋ አደርጋለሁኝ። እንዳንሰንፍ ሞቲቬሽን እንደሆናችሁ ነው ስለምታበረታቱኝ አሁንም በድጋሚ በጣም ነው ማመሰግነው። ወዳችኋለሁ። ባይ። ሳሙናዬን ክትፍትፍ አድርጌው በደቃ ማለት ደቃቅ ለማለት ይከብዳለው፣ እንትን ላይ ስለማደርገው እንደዚህ አድርጌ በንጹ ድስት ከታትፌ በንጹ ድስት እንደዚህ አድርጌዋለሁ። ሶ እዛ ጋር ኦቭን ለኩሻ ያለሁኝ ኦቭኒ ላይ እስኪቀልጥ ድረስ አስቀምጠዋለሁ ማለት ነው፣ በንጹ ድስት በነገራችን ላይ አላደንቃችሁ አላልፍም እ በጣም አድናቂያችሁ ነው የእውነት ሶ ሳሙናዬ ቅልጥ ሲልልኝ እርድ እና ባለፈው የሰራሁት ሩዝ አለ አይደለ ለምግብ አስቀርቼ ፈጭቼ ያስቀረኋት ሩዝ አለች እሷን ላይ እንትን ብዬ አንድ ላይ አድርጌ ሚክስ አደርገዋለሁኝ ማለት ነው። ይኸውላችሁ እኔ ከሁለት ልጆች ጋር ፕላስ ደግሞ ያለ ሰራተኛ እስላሽ ያለ ቤት አጋዥ ነው እንግዲህ ዩቲዩብ እንሰራው። ስለዚህ ታበረታችን ይገባል ማለት ነው። እንደዚህ እየተጋገዝን ካላለፍን ያው ከባድ ስለሚሆን ስለምትሰጡኝ ማበረታቻ በጣም ነው የማመሰግነው። ወዳችኋለሁኝ፣ አከብራችኋለሁኝ። አሁንም ላይክሽ፣ ሰብስክራይብ በማድረግ ቤተሰብ እንደምትሆኑኝ ተስፋ አደርጋለሁኝ። ሶ ሲቀልጥ ደግሞ አሳያችኋለሁኝ ማለት ነው። ሰላም የዩቲዩብ ተመልካቾቼ ተመልካቾች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሽ መጥቻለሁኝ። እንግዲህ ዛሬ ልሰራ ያሰብኩት ለራሴ የፊት ሳሙና ነው። እንግዲህ የፊት ሳሙና ቤት ውስጥ መስራት እንችላለን አደለ? እሱን ነው የምሰራው። ያለኝ ሳሙና ላክስ ነው። በየቦታው በርካሽ ማግኘት እንችላለን፣ በየሱቁ ማለት ነው። እሱን ተጠቅሜ ነው የምሰራው። እንዴት ነው የምሰራው የሚለውን እንግዲህ ኪችን ውስጥ ነው ያለሁት። ኪችን ውስጥ መጀመሪያ ይሄንን ለሁለት ከፍለውና እንትን እለዋለሁኝ ከታትፈዋለሁ። መፋቅም ትችላላችሁ። እኔ ያው መቅለጡ ስለማይቀር ከመፈቅ